ከተሞች አሁን ፕሮአክቲቭ በሆኑ ሊደርሽፖች መመራት አለባቸው የሚለው የአመራር ፍልስፍና ነው ዶሚኔት እያደረገ እየመጣ ያለው። አሁን ከተሞች በእድላቸው የሚያድጉ ሳይሆኑ ታሰቦባቸው ታቅደው በተለይም ደግሞ አርቆ የሚያስብና አርቆ የሚያስተውል ጠንካራ መሪ እንዲመራቸው ተደርጎ በየጊዜው እያደጉ በየጊዜው ስማርት እየሆኑ የሚሄዱ ከተሞችን ለመፍጠር የሚያስችሉ በራእይ ላይ የተመሰረቱ የከተማ ልማት እንቅስቃሴ ነው እየተካሄደ ያለው። አሁን የኢትዮጵያ ከተሞች በመሰረቱ በልማት ወሳኝ ምዕራፍ ላይ ነው የሚገኙት። የኢትዮጵያ ከተሞች አካል የሆኑት የአማራ ከተሞችም የዚሁ ራእይና የዚሁ ፕሪንስፕል ተገዥ በመሆን በዚሁ አካሄድ እየሄዱ ያሉበት ሁኔታ ነው ያለውና አሁን ከተሞችን የምናይበት እይታ ከዚህ በፊት ከነበረው እይታ በመሰረቱ በፍልስፍናም በአመለካከትም ተቀይሯል እና በዋናነት የሁሉም ከተሞች መዳረሻ ስሉጥ ከተማ መሆን ነው፣ ስማርት ከተማ መሆን ነው። በኢኮኖሚ ስማርት ወይንም ስሉጥ ስሉጥ የሆነ ኢኮኖሚ ያላቸው ስሉጥ የሆነ ሞቢሊቲ ያላቸው፣ የትራንስፖርት እንቅስቃሴ ያላቸው፣ ስሉጥ የሆነ ዲጂታላይዜሽን፣ በዲጂታላይዜሽን የሚመሩ እና በአጠቃላይ ለነዋሪዎቻቸው ደግሞ ምቹ የሆኑ ከተሞች እንዲሆኑ ለማድረግ ታስቦ ነው። በዛ ደረጃ እየተዘጋጀ ያለውን